ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ከኢፌዴሪ መከላከያ ሰራዊት የቴሌቪዥን ፕሮግራም ሳምንታዊ ወታደራዊ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ራሄል ዮሐንስ ነኝ፣ አብራችሁን ቆዩ። ቤታችን ሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ አንድ መኝታ 343 ሺህ ብር፣ ባለ ሁለት መኝታ 552 ሺህ ብር፣ ባለ ሶስት መኝታ 675 ሺህ ብር እንዲሁም ባለ አራት መኝታ በ810 ሺህ ብር ቅድመ ክፍያ መስገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም አመት የሚክፍሉበትን ከፋፍል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ፣ አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ከኢፌዴሪ መከላከያ ሰራዊት የቴሌቪዥን ፕሮግራም ሳምንታዊ ወታደራዊ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ራሄል ዮሐንስ ነኝ። አብራችሁን ቆዩ። ዘመናዊ እና ጠንካራ ሆኖ የተገነባው የመከላከያ ሰራዊታችን የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚያስጠብቅ መሆኑን የጦር ኃይሎች ምክትል ጠቅላይ ታማዦር ሹም ጀነራል አበባው ታደሰ አስታወቁ። የደቡብ እዝና የማዕከላዊ እዝ ሁለት ክፍለ ጦሮችም የምስረታ በዓላቸውን በተለያዩ ስነ ስርዓቶች አክብረዋል። ከየክፍሎቹ ለደረሱን ዘገባዎች ዝርዝር በላቸው ክንዴ። የደቡብ እስ 21ኛ ጉና ክፍለ ጦር 30ኛ ዓመት የምስረታ በዓሉን በባቶ ከተማ ሲያከበር የተገኙት የጦር ኃይሎች ምክትል ጠቅላይታ ማጆር ሹም ጀኔራል አባው ታደሰ እንዳስታወቁት ዘመናዊና ጠንካራ ሆኖ የተገነባው ሰራዊታችን በታጠቃቸው ቴክኖሎጂዎች በብቃቱና በጀግንነቱ የኢትዮጵያ አስተማማኝ አለኝታ መሆኑን እያረጋገጠ ይገኛል ብለዋል። የመከላከያ ሰራዊታችን የውስጥ ባንዳዎችንና የውጭ ጠላቶችን ከንቱ ህልም ከማምከን አንስቶም ኢትዮጵያ ሉዓላዊነቷ ተከብሮ እንድትዘልቅ እያደረገ እንደሚገኝም ጀኔራል አበባው ታደሰ ገልጸዋል። የኢትዮጵያን ከፍታ የሚያረጋግጥ ኢትዮጵያን ወደ ቀድሞዋ ዝና የሚመልስ ታሪካዊ ግዴታ ስላለብን ያንን በትክክለኛው ቦታ እናስቀምጠዋለን። የደቡብ እዝ 21ኛ ጉና ክፍለ ጦርም ባለፉት 30 ዓመታት በተንቀሳቀሰባቸው የግዳጅ ቀጠናዎች በሙሉም ሀገራዊ ሰላምና ደህንነታችንን ከማረጋገጥ በተጨማሪም በርካታ ወታደራዊ መሪዎችን ያፈራና ትምህርትና ልምድ እየተወሰደበት የሚገኝ የሰራዊት ክፍል መሆኑንም አረጋግጠዋል። ክፍለ ጦሩ የጸረ ሰላም ኃይሎችን የሽብር እንቅስቃሴ በማክሸፍና አኩሪ ገድል በመፈጸም ሀገርን በማጽናት በኩል የላቀ ሚና መወጣቱን የተናገሩት ደግሞ የደቡብ እዝ አዛዥ ሌትናል ጀኔራል ሰለሞን ኢተፋ ናቸው። ክፍለ ጦሩ የተለያዩ ክፍለ ጦሮች እንዲመሰረቱ መሰረት በመሆን እያገለገለ መሆኑንም ተናግረዋል። ይህ በእንዲህ እንዳለ የማዕከላዊ አሳዘጠነኛ ጣና ክፍለ ጦር እንደ ንስር በሚታደስ ኃይላችን ለድል የምንገሰግስ ጣናዎች ነን በሚል መሪቃል አራተኛ ዓመት የምስረታ በዓሉን አክብሯል። ጣና ክፍለ ጦር የድል ጉዞውን በሚዘክሩና ልዩ ልዩ ዝግጅቶች የምስረታ በዓሉን ሲያከብር የተገኙት የማዕከላዊ እዝ ምክትል አዛዥ ሜጀር ጀነራል አብድሮ ከድር እንደገለጹት ክፍለ ጦሩ የተሰጠውን ግዳጅ በብቃት በጥንካሬና በድል እየተወጣ የመጣ የሰራዊታችን ክፍል መሆኑን ገልጸዋል። ኢትዮጵያ የምትፈልገውና ሰራዊቷም ቅድሚያ የሚሰጠው ለሰላም እንደሆነ የጠቀሱት ሜጀር ጀነራል አብድሮ ከድር ከዚህ በተቃራኒ የቆሙ ጸረ ሰላም ኃይሎችን በተባበረ ክንድ ለማጥፋት ከምንጊዜውን በላይ ዝግጁ መሆን እንደሚያስፈልግም አስገንዝበዋል። ክፍለ ጦሩ ከመደበኛ ውጊያ በተላቀቀ ማግስት በጸረ ሽምቅ ውጊያ በመፋለም በጀግንነትና በሰላም እንድንንቀሳቀስና ሀገራዊ ልማታችን እንዲቀጥል የራሱን ታላቅ ኃላፊነት በብቃት እየተወጣ እንደሚገኝም የደቡብ እዝ ምክትል አዛዥ ሜጀር ጀኔራል ደስታ ተመስገን ገልጸዋል። ሰራዊቱ ያለረፍት ባደረገው ስምሪትና በከፈለው መስዋዕትነት የአካባቢያቸው ሰላም እየተመለሰ መሆኑን የምዕራብ ሸዋ ዞን ምክትል አስተዳዳሪ አቶ አበበ ጨመዳ ገልጸው ሕዝቡ፣ የመስተዳደር አካላቶችና የአካባቢው ጸጥታ ኃይል ከሰራዊቱ ጋር ያለውን ቅንጅት አጠናክረው እንደሚቀጥሉ አረጋግጠዋል። ክፍለ ጦሩ በስራቸው ውጤታማ ለሆኑ አባላትና ክፍሎች እንዲሁም ለክፍለ ጦሩ አፈጻጸም ውጤታማነት አስተዋጽኦ ላበረከቱ አካላት ሽልማት አበርክቷል። የመከላከያ አዛዥነትና ስታፍ ኮሌጅ የአፍሪካውያንን አንድነትና ወዳጅነት በማጠናከሩ ረገድ የበኩሉን ድርሻ እያበረከተ እንደሚገኝ ተገለጸ። ኮሌጁ ለአስራ ሁለተኛ ዙር አጭር ኮርስና ለአስራ ስድስተኛ ዙር መደበኛ ኮርስ ሰልጣኞች የስልጠና ማስጀመሪያ መርሃ ግብርም አካሂዷል። ዘገባው የማርታ ግርማ ነው። ዝርዝሩን ራሄል ገዛሀኝ ታቀርበዋለች። የመከላከያ አዛዥነትና ስታፍ ኮሌጅ በሚሰጠው ስልጠና ከተለያዩ የአፍሪካ ሀገራት የተወጣጡ ሰልጣኞች የሚሳተፉበት ሲሆን የስልጠና ሂደቱ ለአፍሪካውያን የባህልና የልምድ ልውውጥ መድረክ በመሆን እያገለገለ እንደሚገኝም ተገልጿል። በአስራ ሁለተኛ ዙር አጭር ኮርስና አስራ ስድስተኛ ዙር መደበኛ ኮርስ የስልጠና መክፈቻ መርሃ ግብር ላይም በስልጠናው የሚሳተፉ የአፍሪካ ሀገራት ተወካዮች የየሀገራቸውን ሰንደቅ አላማ በክብር አስቀምጠዋል። በዚህ ስነስርአትም የመከላከያ አዛዥነትና ስታፍ ኮሌጅ የ አፍሪካውያንን አንድነትና ወዳጅነት በማጠናከሩ በኩል የበኩሉን ጉልህ አስተዋጽኦ እያበረከተ እንደሚገኝ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ገልጸዋል። ይሄ የ16ኛ መደበኛ ስልጠና ማስጀመሪያ መርሃ ግብር ለአፍሪካውያን የአንድነት ምስክርነትና ጣፋንታ ማረጋገጫ ነው። ሀገራቱ በአፍሪካ መረጋጋት እና ብልጽግና ላይ ያላቸውን ወንድማማችነትንና ትብብርንም የሚያንጸባርቅ ነው። ሰልጣኞች ስልጠናውን በብቃትና በወታደራዊ ዲሲፕሊን በመወጣት ሀገራቸውን ብሎም አፍሪካን ሊያኮሩ እንደሚገባቸውም ጀነራል ይመር መኮንን አሳስበዋል። የኮሌጁ አዛዥ ብርጋዴር ጀነራል ዮሐንስ መኮንን በበኩላቸው ኮሌጁ የአህጉራችንንና የሀገራችንን ወታደራዊ አመራሮች በብቃት በማፍራቱ ረገድ ከፍተኛ ስራ እየሰራ እንደሚገኝ ጠቁመው ለኮሌጁ ውጤታማነት በየደረጃው ያሉ አመራሮች ሚና ከፍተኛ መሆኑን ገልጸዋል። ኢትዮጵያ ለአፍሪካ ሰላምና ደህንነት መረጋገጥ የጎላ ሚና እየተጫወተች እንደምትገኝ የተናገሩት ከየሀገራቱ የተውጣጡ የስልጠናው ተሳታፊዎች በኮሌጁ ከሚያገኙት ሙያዊ ክህሎት ባሻገር አፍሪካዊ ወዳጅነትን ለማጎልበትና የልምድ ልውውጥ ለማድረግ እንደሚረዳቸው ተናግረዋል። የፕሮፌሽናል ሰራዊት ግንባታ ሂደታችን ተጠናክሮ ይቀጥላል ሲሉ የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። ዘገባው የእሱ ያውቃል ሙልዬ ነው። ተጨማሪ አለን። በኢፌድሪ አየር ኃይል አካዳሚ ወታደራዊ ማሰልጠኛ ትምህርት ቤት ለአራተኛ ዙር ያሰለጠናቸውን መሰረታዊ ወታደሮች ነው በደማቅ ስነ ስርዓት ያስመረቀው። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ባድ ፕሮፌሽናል ሰራዊት የመገንባት ጥረታችን ተጠናክሮ ይቀጥላል ብለዋል። ተመራቂዎች ያገኙትን ስልጠና ተግባራዊ በማድረግ ለሚሰጣቸው ማንኛውም ግዳጅ በጀግንነትና በብቃት ለመወጣት መዘጋጀት እንዳለባቸውም አሳስበዋል። የዘመኑን ቴክኖሎጂ መሸከም የሚችል የሰው ኃይል በመገንባት ረገድ በጣም ጥሩ ርቀት ሄደናል። ዘመናዊ አየር ኃይል ሀያ ሰላሳ እንደ ፈረንጆች ሀያ ሀያ ሁለት እንደኛ የአፍሪካ ቀንድ የመጀመሪያ አየር ኃይል ለመገንባት ነው እየሰራን ያለ ነው ይህን ደግሞ እዚህ ያለው አመራር አሁን የሚገባው ምልምል ከተባበር አንድ ከሆን ዲሲፕሊን ከሆን እናሳካለን። እንደምናሳካ ምንም ጥርጥር የለኝም። የሥልጠናውን ሪፖርት ያቀረቡት የአየር ኃይል ምክትል አዛዥ ለአየር ኃይል አካዳሚ ኮሎኔል ገዛሂ ነጋሽ ሰልጣኞች በቆይታቸው በአካል ብቃት፣ በስነ ልቦና ግንባታ፣ ስልትና የመሳሪያ ተኩስ ስልጠናዎችን መውሰዳቸውን ጠቁመው ተመራቂ መሠረታዊ ወታደሮቹ የመሠረታዊ ውትድርና ሙያ የሚጠይቀውን ብቃት እንዲጨብጡ መደረጉን ገልጸዋል። ተመራቂ መሠረታዊ ወታደሮቹ በሥልጠና ቆይታቸው ግዳጅን በድል ለመወጣት የሚያስችላቸውን አቅም መፍጠራቸውን በመግለጽ ለሚሰጣቸው ማንኛውም ግዳጅ ዝግጁ መሆናቸውን ተናግረዋል። በዕለቱም የመቆያ ጊዜያቸውን ለሸፈኑና በሥራ አፈጻጸማቸው የላቀ ውጤት ላስመዘገቡ ከፍተኛና መስመራዊ መኮንኖች የማረግ ማልበስ ስነ ሥርዓት ተከናውኗል። ምስራቅ እዝ በሚንቀሳቀስባቸው የግዳጅ ናዎች የጸረ ሰላም ኃይሎችና ተቀጣሪ ባንዳዎችን በማጥፋት ሀገራዊና ብሔራዊ ጥቅማችንን ለማስከበር በሚያስችለው ዝግጁነት ላይ እንደሚገኝ አስታወቀ። የእዙ አመራሮች በግዳጅ አፈጻጸማቸው እንዲሁም በሀገራዊና ወቅታዊ ጉዳዮች ዙሪያ ውይይት አካሂደዋል። ለሳምሶን ባህሩና ለታደሰ ይሴ ዘገባ ዝርዝር ልደት አስረስ። ምስራቅ እዝ በግዳጅ ቀጠናው የሚገኙ ትላላቅ የልማት ፕሮጀክቶችና የድንበር አካባቢ ደህንነቶችን በአስተማማኝ ሁኔታ በማስጠበቅ የ49 ዓመታት የድል ጉዞውን የበለጠ አጠናክሮ ለማስቀጠል ዝግጁ መሆኑን አስታውቋል። እዙ ይህንን ያስታወቀው የሀገራችን ሉዓላዊነት በማስከበር ኢትዮጵያ የጀመረችውን የከፍታ ጉዞ ለማሳካት ማንኛውንም መስዋዕትነት በመክፈል ግዳጃችንን በድል እንወጣለን በሚል መሪ ሀሳብ ባካሄደው የውይይት መድረክ ላይ ነው። ምስራቅ እዝ በአማራ ክልልና በምስራቅ ኢትዮጵያ ቀጠና እየተንቀሳቀ የተጠቀሰ የተላላኪ ባንዳዎችን ፍላጎት በማክሸፍ እና በመመከት ተልእኮውን በአስተማማኝ መልኩ እየተወጣ እንደሚገኝም ተጠቁሟል። በታሪካዊ ጠላቶቻችን ጠንሳሽነት የኢትዮጵያን ኢኮኖሚያዊ እድገት ለማቀጨጭና ከግጭት እንዳንላቀቅ ባንዳዎች ቢሰሩም ሰራዊታችን የሀገሩን ዳር ድንበር በማስከበርና እኩይ ሴራቸውን በማክሸፍ ተልእኮውን በውጤት እየፈጸመ እንደሚገኝ የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ ገልጸዋል። በግዳጅ ቀጠናችን ላይ ያሉትን የውስጥ ባንዳዎች ላይ ህግ በማስከበር ያን በድል በመቋጨት ኢትያን ከስብራት ለማውጣት ከምናችሉ ትልቁ ነገር አንዱ ነው። ይህን አውቀን መሄድ መቻ ሊኖርብናል ነው። ይህ ሀገራችንን ብሔራዊ ጥቅም ማስከበር የመከላከያ ሰራዊታችን ዋነኛ ተልኮ መሆኑን የተናገሩት ሌተናል ጀኔራል መሐመድ ተሰማ ምስራቅ ዝም የውጭ ጠላቶቻችንና የውስጥ ባንዳዎችን አላማ በማክሸፍና ተልኮዎችን በመመከት ህገ መንግስታዊ ተልኮውን በብቃት እየተወጣ እንደሚገኝም ተናግረዋል። ይህ በእንዲህ እንዳለ በምስራቁ ቀጠና ግዳጃቸውን እየተወጡ የሚገኙት የእዙ የሰራዊት አባላትና አመራሮች በሀረር ቤተ መንግስት መዝናኛ ክበብ የሀረር ቡና ችግኞችን ተክለዋል። በተያያዘ ዘገባ የላቀ ግዳጅ ለፈጸሙ አራት የእዙ የሰራዊት አባላት የተፋጠነ የማዕረግ እድገትና ሽልማት ተሰጠ። የተፋጠነ የማዕረግ ዕድገት የተሰጣቸው እነዚህ አራት የምስራቅ ዕዝ ሰራዊት አባላት መስከረም 6 ቀን 2018 ዓ ም ሌሊት ላይ በይልማና ዴንሳ ወረዳ አጊታ ቀበሌ 36 የጽንፈኛውን አባላት በመደምሰሳቸውና 16ቱን ደግሞ ከነሙሉ ትጥቃቸው በመማረካቸው መሆኑ ተገልጿል። አባላቱ የፈጸሙት ስኬታማ ግዳጅ እዙና ተቋማችንን ያኮራ መሆኑን የእዙ አዛዥ ሌተናል ጀኔራል መሐመድ ተሰማ የተፋጠነ የማረግ እድገቱን ለአባላቱ ይፋ ባደረጉበት መድረክ ላይ ተናግረዋል። በአነስተኛ የሰው ኃይል በጀግንነትና በጥብቅ ወታደራዊ ዲሲፕሊን የተመራው ዘመቻ ያስገኘው ድል በሌሎችም የጦር ክፍሎቻችን ተጠናክሮ መቀጠል እንዳለባቸው ሌተናል ጀኔራል መሐመድ ተሰማ አሳስበዋል። ለማዕረግ ሽልማት የበቁት ሻምበል አህመድ ደስታ፣ ሃምሳ አለቃ ደስታ ዳኒሶ፣ ሃምሳ አለቃ ሄኖክ ሰይፈ እና ሃምሳ አለቃ አቤ ባልቻ በሰጡት አስተያየት በተቋም ደረጃ የተሰጣቸው ዕውቅናና የማዕረግ ዕድገት ለላቀ ስኬታማነት የበለጠ እንዳነሳሳቸው ተናግረዋል። በግዳጁ ላይ የተሳተፉት ሌሎች የሰራዊቱ አባላት በሰጡት አስተያየት አባላቱ ባስመዘገቡት ድልና ባስገኙት የተፋጠነ የማዕረግ እድገት ደስተኞች መሆናቸውን በመግለጽ ከነሱ ተሞክሮ በመውሰድ የሚሰጣቸውን ማንኛውም ግዳጅ በጀግንነት ለመወጣት ዝግጁ መሆናቸውን አረጋግጠዋል። የልዩ ዘመቻዎች እዝ ከሰሜን ሸዋ ዞን አመራሮች ጋር በሰላምና ጸጥታ ዙሪያ ውይይት አካሄደ። የአካባቢው መስተዳደርና የጸጥታ መዋቅሩ ተናበውና ተቀናጅተው በመስራት ዞኑ ወደ ተረጋጋ ሰላም መመለሱን የጠቆሙት የልዩ ዘመቻዎች እዝ አዛዥና የማዕከላዊ ሸዋ ዞን ኮማንድ ፖስት ሰብሳቢ ሌተናል ጀነራል ሹማ አብደታ በቀጣይ ምቹ የሰላም ሁኔታ እንደሚፈጠር በትኩረት መስራት እንደሚገባቸው ተናግረዋል። በተያያዘ ዜና በልዩ ዘመቻዎች እዝ ማሰልጠኛ የአመራር ትምህርት ቤት በስልጠና ላይ የሚገኙ አመራሮች የአድዋ ሙዚየምንና አዲሱን የእዙን ጠቅላይ መምሪያ ጎብኝተዋል። የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል ከማል ኤቢሶ በተለይም የአድዋ ሙዚየምን መጎብኘታቸው ቀደምት አባቶቻችን ሀገርን ለማጽናት ዘር፣ ቀለምና ሃይማኖት ሳያግዳቸው ለነጻነት የከፈሉትን ዋጋ የሚያሳይ በመሆኑ ጉብኝቱ ለአመራሮቹ የሞራል ስንቅ እንደሚሆን ገልጸዋል። ዘገባው የምህረት ስመኝ ነው። የአላጌ ጀግኖች አምባና ማገገሚያ ማዕከል ታሪክን ጠብቆ ማስቀጠል እንደሚገባ ተገለጸ። የጀግኖች አምባና ማገገሚያ ማዕከሉን በመከላከያ ጤና ዋና መምሪያ ኃላፊ በሌተናል ጀነራል ጥጋቡ ይልማ በተመራ ቡድን ተጎብኝቷል። ማዕከሉ የኢትዮጵያን ሉዓላዊነትና አንድነትን ለመጠበቅ ሲሉ የአካል መስዋዕትነት የከፈሉ ጀግኖችን የመንከባከብ ተልእኮን በአግባቡ እየተወጣ እንደሚገኝ የተናገሩት ሌተናል ጀነራል ጥጋቡ ይልማ እያበረከተ ያለው አስተዋጽኦም ለሰራዊቱ ሞራል ከመሆኑን በተጨማሪ ተስፋ እንደሚሆንም ነው ያስገነዘቡት። ዘገባው የደስታ ተረፈ ነው። በአዋሽ አርባ ወታደራዊ ተሽከርካሪና አሽከርካሪ ማሰልጠኛ ከተለያዩ የስራዊታችን ክፍሎች ተመልምለው የሰለጠኑ የማሽነሪ ሙያተኞች ተመረቁ። ተመራቂዎቹ ከማሰልጠኛው ያገኙትን እውቀትና ክህሎት ወደ ተግባር በመቀየር ሙያዊ ኃላፊነታቸውን በአግባቡ መወጣት እንደሚጠበቅባቸው በመከላከያ መሀንዲስ ዋና መምሪያ የኮንስትራክሽን መምሪያ ኃላፊ ብርጋደር ጀነራል ያደታ አመንቴ አሳስበዋል። በዶዘር፣ በግሬደር፣ በሎደር እና እስካቫተር ኦፕሬተርነት የሰለጠኑት እነዚህ ሙያተኞች ካገኙት ቴክኒካዊ ክህሎት ባሻገር የፕሮፌሽናል ሰራዊት ባህሪን የሚያላብስ ስልጠና ወስደው ለምርቃት መብቃታቸውን የማሰልጠኛው አዛዥ ኮረኔል ብርሃኑ አሰፋ ገልጸዋል። ዘገባው የደረሰን ከማሰልጠኛው ስነልቦና ግንባታ ክፍል ነው። ደቡብ ሱዳን የተሰማራው የአንደኛ ሞተራይዝድ ሰላም አስከባሪ ሻለቃ ጥገና ክፍል ችግር ፈቺና ወጪ ቆጣቢ የፈጠራ ስራዎችን እያከናወነ ሰልኮን በብቃት እየተወጣ እንደሚገኝ ተገለጸ። በዌስተርን ኢኳቶሪያ ፓዙና ታምቡራ እንዲሁም በሴክተር ሳውዝ ዱሩፒ የሚገኙ የሞተራይዝድ ሰላም አስከባሪ የጥገና ክፍል ሙያተኞች ለዩናሚስ ተልኮ ውጤታማነት የፈጠራ ስራዎችን በመስራት ችግር ፈቺ ተግባራት እያከናወኑ እንደሚገኙ የሻለቃው ጥገና ክፍል ኃላፊ ሻለቃ ትግስት ፈረደ ተናግረዋል። ሙያተኞቹ ቀላልና ከባድ ተሽከርካሪዎችን ማሽነሪዎችን መሳሪያዎችንና ሌሎች መገልገያዎችን ለተልዕኮ ብቁና ዝግጁ እንዲሆኑ አስፈላጊውን ጥገና በማድረግ ወሳኝ ተግባራት በማከናወን የማይተካ ሚና እየተጫወቱ እንደሚገኙም ሻለቃ ትዕግስት ፈረደ አስረድተዋል። ይህ በእንዲህ እንዳለ በደቡብ ሱዳን ሴክተር ኢስት የሚገኘው የሀያኛ ሞተራይዝድ ሰላም አስከባሪ ሻለቃ በቦር ከተማ ለጃንግሌ ስቴት ሆስፒታል የመድኃኒትና የምግብ ድጋፍ አደረገ። የኢትዮጵያ ሰላም አስከባሪ ሰራዊት ዓለም አቀፍ የሰላም ማስከበር ግዳጅ ለመፈጸም በሚሰማራበት አካባቢ የማህበረሰቡን ችግር መፍታትና ድጋፍ ማድረግ የማይቀየር ዋነኛ መገለጫ ባህሪ ሆኖ መቀጠሉን የሀያኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮረኔል ሰጥዬ አራጌ ገልጸዋል። ሰራዊታችን ተመራጭ የሰላም ኃይል ሊሆን ከቻለበት ሰላምን ከማስፈንና ከማጽናት ባሻገር ህዝባዊ ባህሪውን ማጠናክሮ ይቀጥላል፣ ያሉት ኮረኔል ሰጥዬ አሁን ላይ ለቦር ሆስፒታል ያደረገው የምግብና የመድሃኒት ድጋፍ የሰራዊታችን ህዝባዊነት ድንበር እንደማይገድበው ማሳያ እንደሆነም ተናግረዋል። ዘገባዎቹ የፍጹም ተካና የአንዋር ሁሴን ናቸው። ተመልካቾቻችን፣ ለዕለቱ ያዘጋጀንላችሁ ወታደራዊ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የኢፊድሪ መከላከያ ሰራዊት የቴሌቪዥን ፕሮግራሞቻችን በተመደበላቸው ሰዓት መሰረት ወደ እናንተ መድረሳቸውን ይቀጥላሉ። ጤና ይስጥልን።